ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ከእናንተም ጋር እንበያላችሁበት ሰላም እግዚአብሔር ይብዛላችሁ። ዛሬ እንግዲህ ካነበብኩት የተቀላቀሉ ናቸው። ጥሩ ጥሩ ያልኩትን ይህ ቀርባለሁ ያው ሁሉ ለገብ ነው። በአንድ እንትን የመጣ አይደለም። መልካም ናቸው። መልካምነት ለራስ ነው። መጨረሻ ላይም የሚጠቅመን ለራሳችን ነው ማለት ነው። ሳነበው ያገኘው ከቴሌግራም ቻናል ውስጥ ካነበብኳቸው ጽሑፎች ለእናንተ ላካፍላቸው፣ አድምጡኝ። ወደ ስራ ሲሄድ አንድ የስልክ እንጨት ላይ የተለጠፈ ወረቀት አይሁኝ። ጽሑፉን፣ እንዲህ ይላል። እዚህ መንገድ ላይ ሀምሳ ብር ጠፍቶብኛል። ያገኘ ሰው ካለ እባካችሁን፣ አድራሻዬ በሚቀጥለው መንገድ በቀኝ በኩል ስትታጠፉ ያለው አሮጌ ቤት ነው። አይኔ እንደፈለግኩኝ አያይም፣ እድሜም ገፍቷል፣ ልጆችም የሉኝም። ይህንኑ ጽሑፍ ተከትዬ ወደ አሮጌው ቤት ሲሄድ አንዲት ሴትዮ ደጃፍ ላይ ተቀምጠዋል። የግሬን ኮቴን ሰምተዋል። ማን ነው ማን ልበል አሉኝ እዚህ መንገድ ላይ ሀምሳ ብር አግኝቼ ነው እሱን ልሰጥ ነው የመጣሁት ብዬ መለስኩላቸው አሮጊቷም እንባዋ ቀደማቸው ልጄ እስካሁን ድረስ ከአርባ በላይ ሰዎች ሀምሳ ብር መንገድ ላይ ወድቆ አገኘን ብለውኝ መጥተዋል ቀጠሉም ማማ እኔ ይህንን ጽሑፍ አልጻፍኩም ጽሑፉም ለመጻፍም ሆነ ለማንበብ አይኔ እሺ አይለኝም። አምሳ ብሩም በእጃቸው አስጨበጥኳቸው። ጽሑፉን ከስልክ እንጨቱ ላይም እንዲቀደው ነገሩኝም፣ አላደር አላደረኩትም የመጣውንም ሰው ሁሉ ይህንኑ ነበር የሚሉት። ይህንን ጽሑፍም የጻፈው ሰው እንዴት እንዳደነቅኩት እኚህን ሴትዮ ለመርዳት የሄደበት ርቀት በጣም ነው ያደነቅኩት ከሴትዮዋ ቤት ስወጣ አንዲት ወጣት ልጅ አስቆመችኝ። ወንድሜ እዝ በመንገድ ላይ ሀምሳ ብር አግኝቼ ነበር። የቤቱ አቅጣጫ በየት በኩል እንደሆነ ታውቀዋለህ እንዴ? በልቤ የሳቁኝ። ቤቱን ጠቆምኳት። መልካምነት ለራስ ነው ይላል እንግዲህ። ይህን ካነበብኩ ሳገኘው የወደድኩት ጽሁፍ ነው። እኔ ከዚህ ጽሁፍ የተረዳሁት ማለት ነው። ተመልከቱ፣ መልካምነት ለራስ ነው። እርሳቸውን ለመርዳት ያንን ጽፈው የሄደውን ሰው አድንቁት። ሁሉም እያነበበ ነገር ግን ያልጠፋብኝን ብዙ ሰዎች ከአርባ በላይ ሰዎቹ መጥተው እንደዚህ አድርገዋል። ወረቀቱን ግን ቀድህ ጣልልኝ እባክህ ልጄ ባለቱ ጊዜ ምንድን ነው ያሉት? እሱ ለምን እንድረዱ ይሄንን ያሰበውና የለጠፈው ሰው በጣም ደስ የሚል ነው። አይገርምም? መልካምነት ለራስ ነው። እና በጣም ሳነበው ደስ ስላለኝ ነው ወደ እናንተ ይዤላችሁ የመጣሁት ማለት ነው። እኛስ ግን ምን አይነት መልካምነትን መልካምነት አሁን በእኛ ውስጥ ይሄ ነገር አለ? ሳስበው በጣም እንትን ስላለኝ ነው ሳነበው ደስ ስላለኝ ነው ወደዚህ ይዤ የመጣሁት ማለት ነው። ወደ ቀጣይ ክፍል እንግዲህ ያው የተቀላቀለ ነው ማለት ነው ይዤላችሁ መጥቻለሁ። ተከታተሉ። ይህ ደግሞ በትምህርት ቤት ውስጥ ነው የትምህርት ቤት ውስጥ ላይ ያለ ነገር ነው። እን አብረን እናንበበው ማለት ነው ለአቅርብላቸው በአንድ ትምህርት ቤት ውስጥ ሰላም ጤና ይስጠልን። ውድና የተከበራችሁ አድማይ ተመልካቾቻችን እንደምን አላቸው? ተሰቀን ቅርብ ሰላም ነው። እንግዲህ መግቢያ ላይ እንዳያችሁት ክፍል መቶ አስራ ስምንት አፍላ ፍቅር፣ እንደምታዩት አፍላ ፍቅር በጣም እያዝናናም እያስተማረም ያለ ነው። እንግዲህ ከሀፍላ ፍቅር ምን ተማራችሁ እንደምትለው ያው እንግዲህ ሀፍላ ፍቅር ላይ ሁሉም ነገር በስሜት ነው የምትሄደው ማለት ነው እና አሁን ላይ እንግዲህ ፓርት መቶ አስራ ሰባት ላይ ቅዱስና ችንቹ ተጣልተው በዛ የተነሳ ይህን ነገር ሁሉ የምታደርገው ጸጋ ነች ጸጋ ደግሞ

እንትን ብለዋል ማለት ነው። እሱም እንግዲህ እኔ ያሳቁኝ ምንትኑ ላይ ይሄ ነገር በቃ እንደውም ጡንቻችንን ያፈረም መለናል ያለችው ቴዎሪ በሳቅ ነው የገደለች ማለት ነው። እንደውም በቃ ወንድ ልጅ ማለት እንደዝን ነው የተነገረውን መናገር የለበትም ለቤተሰቡ የተጣላውን ሰው ለምን ተብሎ ይነገራል እያሉ የሰጡት ትራፊ ነው። ወሬ በጣም ና ያሳቀኝ ማለት ነው። ወደ ሁለተኛው እንግዲህ ስንመጣ ያው እንግዲህ ሊደባደቡ ቀጠሮ ይዘዋል ከትምህርት ቤት ውጭ ማለት ነው እንግዲህ የማን ደጋፊ እኔ ሁለቱንም ወዳቸዋል ፊዮሬንም ቹቻንም ማለት ነው እንግዲህ የማንኛቸው ደጋፊ እንደምሆን በመሀል ላይ ሚኪ ይደርሳሉ ተገናኝተው ነው እንትን ያሉት እንግዲህ አሁን ላይ ይደባደባሉ። የማንኛዋታችን ባለች ብቻ እንግዲህ ማስተር ናት በቴኳንዶ ማስተር ያላት ልጅ ናት፣ እንግዲህ ሁሉንም እችላለሁ የምትል ልጅና ማለት ነው። እና አሁን ላይ እንግዲህ ያላቸው ነገር በዚህ ላይ ና ያሉ እስኪ፣ ወደ ሁለተኛው ደግሞ መስተፋቅር ተሰርቶባቸው በመስተፋቅር በጣም ሲደበዝዙ የቆዩት ህዋንና ሶሲ በሰሙት ነገር እራሳቸውን ጭንቀት ላይ ጥለው መምህረቻቸው በሰጣቸው ምክንያት ከመስተፋፍራቸው ተላቀው ወደ ፍቅረኞቻቸው ሚኪና ሊብ ሲሄዱ ግን እነሱ በሚገርሙ ሁኔታ ፍቅራቸውን ሊቀበሉ አልቻሉም። ምክንያቱም እስከ ዛሬ ለእሱ ስሜት አይኑ ጥርሱ እያላችሁ ለጆሲ ስትሉ ነበር የቆያቸው። አሁን ያ ነገር እውነትስ እንደሆነ እንዴት እናቃለን በማለት ሚኪም ተናዷል። ዴቭን ተናዶ ሚኪን እማ ነው፣ ሶሲን እና ህዋንም ትተዋቸው ተመልሰዋል ማለት ነው። እና አሁን ላይ መምህሪቱ በስቅቻቸው ምክር ፊወሪ ማነች? ህዋንና ሶስ ሶሲ ለቋቸዋል መስተፋቅሩ። እስኪ ወደ ቪዲዮ እንግባ፣ ሳይሆን ያወቁትንም ለማሳወቅ እንጠቀምበት። ማወቅ መልካም ነው፣ ያወቁትን ማሳወቅ ደግሞ ፍጹም በጎነት ነው። በምድር ላይ የምናደርጋቸው ነገሮች ሁሉ በሰማይ ላይ የዘላለም ደሞዝ ሆነው ይከፈሉናልና ሁሉም ቢሆን ከክፋት ይልቅ በጎነት፣ በጎውን ነገር እናስበው። መልካምነት ለራስ ነውና ስለዚህም አንተም ይህንን አሁኑ ያነብ ስተምሮ ጽሁፍ ትሁን ሰጭ ሁኔ ካገኘሁኝ የእርስ ዘኑታል እንግዲህ በእውነት ለመናገር አንዳንዴ ሰዎችን እኔ ከጽሁፍ የተረዳሁት በሰዎች ላይ የሆነ ነገር ዝም ብለን በማየት ብቻ ዝም ብለን በግምት የምንሰጣቸው የምንለጥፍባቸው ነገሮች አሉ። ይሄ ደግሞ ፍጹም ስህተት ነው። እንግዲህ ልጅቷን በዚህ ቦታ የተረዳችሁት እሰቡት። እሷ በፍርሃትና በድንጋጤ አባቷ ሹፌር ነበር፣ ህይወቱ አለፈ። ሁለተኛ እናቷም በዛ ድንጋጤ ሆስፒታል እንደገባይ እዛው ሄደች። ሁለት ህፃናቶችን ይዛ ወንድሞቿን ከአስር ዓመት በታይ የሆነች ናት። ግን የእነሱን የልጆችን ትራፊ አንስታ አፖርሰዋ ጨምራለይ ለሁለቱ ልጆች ልትወስድ ነገር ግን መምህሪቱ ግን የሰጠቻት ስያሜ አንቺ ነሽ አልፈጠሽም ስትላት አንቺ ነሽ የሰረቅሽው በማለት ስትደነፋባን ነበር። ከመናገራችን በፊት በስሜታዊ ሆነን ከመናገር በፊት መጀመሪያ ሰዎችን ለመረዳት ብንሞክር በጣም ጥሩ ነው። ይሄ ደግሞ ለእኛ ጥሩ ነገር ነው። እንግዲህ ይች መምህር ይህን ነገር በሰማች ጊዜ ጸጸት ነው የሚሆንባት። ለምን ይሄንን አደረግኩ? ለምንስ እንደዛ አደረግኩኝ? ለምን አልጠየኳትም ብላ ትረዳት ነበረ እና አንዳንደኛ ሰዎቹ ላይ ከመረዳት ይልቅ በቃ መናገርን ይህንትን የምንለው ነው። ይሄ ደግሞ በጣም እንትን የሚል ነው። ወደ ሁለተኛው ደግሞ ጽሁፍ ልብላቸው ማለት ነው። በጣም ከጠቀማችሁ በወጣትነት በወጣትነት ሁሉም ነገር ትክክል ነው ከሚል መመሪያ ውጣ ሁሉንም ካየው ካላየሁት አላምንም አትበል። ሰምቶ ማመን ከተጎዱት መማር አስተዋይነት መሆኑን አትርሳ። የሰማንያ ዓመት እውቀትን ለመገንቢያት ለመገብየት ግድ ሰማንያ ዓመት መኖር የለብህም። ሰማንያ ዓመት ከኖርክበት በትህትና መጠየቅ ይገባሃል። ምክር ብትሰጥም በነፃነት ትማራለህ። ምክርህን አልሰማም ብትልም ግን በዋጋ እንደምትማር እወቀው። በዋጋ መማር ግን አድካሚ ደግሞም ምን የሚያስመረር የሚያስመረር ነው። ብልህ ከሆንክ በሰው ከደረሰው ትማራለህ። ሞኝ ከሆንክ ግን በራስህ ሲደርስ ትማራለህ። የታየህን አሳየውኝ፣ ያልታየህን አጥራው። በደንብ ያልተረዳኸውንም አታስተምረው። ያልቀመስከውንም ለሰው አትጋብስ። የሰማኸውን ሁሉ አትመን። ያየኸውን ሁሉ ስጡኝ። የተናገርከውን ሁሉ ፈጽሙ አትበል። የሰጠኸውን እርሳ እንጂ አታውራ። ፈጽሜው ፍጻሜውን ሳታይ ምስጋና አታብዛ። ቀኑን ሳይመሽ ቀኑ ጥሩ ነው አትበል። አይንህን የፊቱንም ቢያይ! ልብህ የኋላውን ያስብ። ነገ ላይ እንድትደርስ የትናንትን አትርሳ። የምትሄድበትን እና እንዳይ የምትሄድበት እና እንዳይጠፋህ የምትሄድበት ይቅርታ የምትሄድበት እንዳይጠፋህ የመጣህበትን አትዘንጋ። የአባቶችን መልካም ስራ አብነት አድርግ። ካላሳ ካሳለፉት ህይወት ተማር እንጂ አወዳሽ እና ወቃሽ አትሆን አትሆን። ሌሎቹን መሆን ያለባቸውን ስታቅ አንተም መሆን ያለብህን እንዳይጠፋህ ተጠንቀቅ። ደግሞም አንተም በታሪክ ፊት መሆንህን እወቀው። ክፋት አይሙቅህ፣ መልካም ነገርም ብርድ ብርድ አይበልህ። ለክፋት አቅም ካለህ ለበጎ ነገርም አቅም አለህና ተግባርህ የምርጫ ውጤት ነውና አስብበት። ገንዘብ ገንዘብ የሚመልሰው የገንዘብን ጥያቄ ብቻ ብቻ ነውና ሁሉንም ሁሉንም ነገር ገንዘብ ያስገኘኛል ብለህ አታስብ፣ ላለውም አትሩጥ። መጽዋዕትነትህን በተግባርህ በአቅምህም መጠን ይሁን ይሁን እንጂ ከአቅምህ አትነሳ። ደሃም ሆነህ ተበዳይ ደሃም ሁን ተበድረህም ስጦታ አትስጥ። በጣም ካልቸገረህ ለቀንጦትም አትበደር። ያንተን ድርሻ ከጨረስክ ያልጨረሰ የሌሎችን ድርሻ ፈጽምላቸው። ለሀብታም አትሳቅ፣ የድሃ ጉልበት አይለፍብህ። ያለው ሰው ሰው አልሆንክምና ሰው አትጥላ። የወጣህበትንም መሰላል አትገፍ አትገፍትር ለመውረድም ያስፈልግሃልና። ያየኸውንም ሴት ሁሉ የመውደድ ጠባይ የመውደድህም ጠባይ ካለቀቀህ ትዳር አትያዝ። ካልጋበዙህም በቀር አማካሪ አትሁን። ባልጠሩህም ስፍራ አቤት አትበል። ካልሾሙህም መሪ አትሁን። ጉድለት በሌለበት ቦታ ጊዜህን አታባክን! የሰው ፊት ጥገኛ ሆነህ ሲስቁልህ የምትስቅ ሲቆጡህ የምታለቅስ አትሆን! ነገርህን በልክ፣ ቃልህን በጣዕም፣ ድምፅህን በዝግታ ፈጽመው። እውር እንዳይሉህ ያልታየህን አያለሁ አትበል። ጨካኝ እንዳይሉ ያልተሰማህን ጩኸት እሰማለሁ አትበል። ንፉግም እንዳይሉህ ያለ አቅምህም እርዳ። ያለ አቅምህንም እንዳይሉህ ያለ አቅምህን እረዳለሁ አትበል። ነገር ነገር አይገባውም እንዳይሉህ ያልገባህን እንደገባህ አድርገህ አትለፍ። አንድ በጎ እውቀት ሳትጨብጥ የዋልክበትን ቀን እንደኖርክበት አትቆጠረው! ስለዚህ መጽሐፍትን አንብብ፣ አዋቂዎችንም ጠይቅ፣ ሁሉንም ሳትንቅ ስማ። ስልጣን ሲሰጥህ መሪ እንጂ አለቃ አትሆን። ከፊት እየቀደምክ አስከትል እንጂ ከኋላ ሆነህ አትቅደም። በአላማ ኖር። እንቅፋቶችን የሚያጸኑትን እንጂ ተግባርህን የሚያስተውሉህን አይሁን። ህይወት ትምህርት ቤት መሆኑንና ባለ እውቀት ብዙ ትምህርት ቤቶች እንዳመልጡህ ተጠቅ ተጠንቀቅ እንዳያመልጡ፣ ተጠንቀቅ። የመከራ ቀን ወዳጆችህን አትርሳ። የዛሬ ሰው ብቻ ትሆን የትራንትኖችንም አስብ። አንገትህ የተፈጠረው ዞር ለማለት ነውና፣ ዓለም ዋዣቂ ናት። ከፍና ዝቅ ስትል አትደናገጥ። ፀሐይ ዝናብን ተከትላ ትፈጥና ትፈነጥቃለች። ከመከፋት በኋላ ትልቅ መጽናናት ይሆናል። ከሌሊትም በኋላ ሌሊት አይመጣም፣ ከሐዘንም በኋላ ደስታ ይሆናልና በርታ። መናፈቅን አትፍራ። ነቀፍ መና ይቅርታ መናፈቅን አትፍራ ነፍቀህን ግን አጥፋው። ስለ ሐሰት ሳይሆን ስለ እውነት ተገፋ። ሌሎችን ውደድ፣ ፍቅር ስጦታ እንጂ ብድር አይደለምና። አልወደዱኝም ብለህ በአደባባዮቹ አንቀጽ አትካሰስ። የገባህን አድርግ። የዚህ ዓለም ሰው ሲወድህም ሲጠላህም ባለማወቅ ነው። ብዙዎቹ ስለወደዱህ ይወዱሃል፣ ብዙዎቹ ስለጠሉህ ይጠሉሃል። ሁልጊዜ የበላዮችን አትመልከት የበታቾችንህም ተመልከት። ለድምፅ አልባዎች ጩኸታቸው፣ ለተጠቁም ለተጠቁትም ተሟግተው ተሟገትላቸው። እውነት እውነት በማለትህ የምታጣው ሐሰተኛ ወዳጅህን ብቻ ነው። እውነት እውነት በማለት የምታተርፈውም ግን እውነተኛ ወዳጅ ነው። ደጋፊዎች ተከታዮቸው አይደሉም። ሰዎች ስለተደገፉሁም የያዝኩትን እውነት ነው ብለህ መንቻካ አትሁን። ምናልባት ዛሬ የሚጮሁልህ ዛሬን ሊረሱብህ ሊሆን ይችላልና፣ ሲያለቅሱልህም ቃልህን ማርኳቸው ሳይሆን የሞተ ዘመዳቸው ትዝ ብሏቸው ሊሆንም ይችላልና፣ አለቀሱ ብለህ ንግግርህን ድንበር አታሳጣው። እውነትም በደጋፊ ብዙ እንዳትመዝን እንዳትመዝናት ተጠንቀቅ። ለእውነታ ለእውነታ እንጂ ለይሉንታ አትኑር! ያን ስልህ የምትኖርበት ህዝብና ባህል ከእውነት ጋራ እስካልተጋጨ መጋፋት የሌለብህ ሰዎችን የሚቀበሉህን ባህላቸውን ስታውቅና ስታከብርላቸው ነው። ልጅነት የለሰለሰል የለሰለሰ መሬት፣ ወጣትነት የአዝመራን የአዝመራ ዘመን፣ ሽምግልና ደግሞ የጭዳ ዘመን መሆኑን አስተው። በሽምግልና የምንናገር

ጭራሽ ጎዳና ሰው ነው የለና ዝምብ ላይ ነበር። አሁን ላይ ደግሞ ከጀሪ ጋር እንደዚህ እንደባቆለት በለህ ነው ማለት ነው የመጡብኝ። ስለዚህ አሁን ላይ እንዳስቀርህ ሁሉ ነው ራሴን ጠብቄ ነውና ስለዚህ ለምንደው መገኘት የለብኝም በማለት ኦልሬዲ መልስ የሚል ነበር ከሚኪ ጋር ማለት ነው። አሁን ደግሞ እንግዲህ ያለው ነገር በዚህ ላይ ሆኖ ሳለ ወዴ ስለሚመስላቸው ኩሩና ተንኮለኞች ይሆናሉ። አንተ ግን ቆንጆ ወዳጆችን እንጂ ቆንጆ ቁመናን አትሻ። ቆንጆ ትዳርን እንጂ ቆንጆ ሴትን አትመኝ። የላይ ነገር ከንቱ ነውና፣ ኋላ ነውና የሚፈርስ አካል ኑሮ በሚለውጠው መልክህ አትደለል። እወድሃለሁ ብለህ የምትናገረው ቃል ውለታ አታድርገው። መውደድህን የምትናገረው እወድሃለሁ እንድሉህ አይሁን። ሰላም ያለው አፍቃሪ የራሱ ፍቅር ያለ ምክንያት መፈጸም የሚችል ብቻ እንደሆነ እወቅ! መወደድህን ለመስማት አትጠብቅ። የሰዎቹን ያለ እውቀት አገዛ እውቀትህን ባላወቁት ላይ እንድትኮራና እንድትፈርድ አያድርግህ። የአዋቂ ኩሩ ቁጥሩ ካላዋቂዎቹ ነውና፣ ማወቅ ባለ ዕዳነት እንዳይሆን አላዋቂዎችን እርዳቸው። ዛሬ የመዝራት ዘመንህ ነገ መከርህን ነውና በእምነት እውነት ዝራ። በምታውቀው በምታውቀውም ቦታ ላይ አገልጋይ፣ በማታውቀው መልካም ተግባር ላይ ደጀን ሁን። በቦታህም መምህር፣ ያለ ቦታው ተማሪ ሁን። ክብር እንዳይቀንሱብህ ከእቃ ትምክህን ትምክህን ከዕውቀትም ሙገት እራቅ። ሁሌ ወሬ ላውራ አትበል፣ ሁሌ ወሬ ላውራ አትበል። የደበቁህን ሚስጥር አታውጣጣ። የሰማኸውንም ወሬና የተገለጠልህን ምስጢር ምን መፍትሄ ሰጠኸውና ሰጠኸው ሰጠኸው ያየኸውንም ስራ ሁሉ እሰራለሁ፣ የሰማሁትንም ትምህርት ሁሉ እማራለሁ አትበል። ይህ የተሰወረውን የቅንአት ጠባይ ነውና ሁሉን ሊያዝ ማለት ዝንጉ አድርጎ ዝንጉ አድርጎ እንዳያስቀርህ ሁሉም ሁሉም ውስጥ ልኖር አትበል ቄም ቂም፣ አፎን የሚያምር ልብን የሚያቅ የሚያነቅዝ ተግባርን የሚያልፈሰፍስ ነውና ለበደለህ ሰውም ቅያሜህን ግለጥለት። ቂመኝነት በክፉ መሸነፍ እንጂ ጀግንነት አይምሰልህ። ከህሌና ከህሌናህና ከመንፈሳዊ አማካሪህ ሳትመክር ምንም ነገር አትወስን። አጥርተህ ሳትማል አጥርተህ ሳትሰማ ቃል አትግባ። መከራ ካልደረሰበት በቀር በሌለበት ቤት ውስጥ ከሚስቱ ጋራ ብቻህን አትቀመጥ። የሚበልጥህን ልኩራብህ እንዳይልህ ያነሳህ ልድረስብህ ብሎ እንዳያጠፋህ የሀብትህን ልክ እንዳታወራ በገዛ አፍህ በአንዱ ትከብራለህ በአንዱ ትቀላለህና በጣም በማክበርህ እንዳታመልከው፣ በጣምም በመናቅህ እንዳታዋርደው። ሰው እንዳንተ መሆኑን እወቀው። የኔ መናገር ምን ያለውጣል ይለውጣል ብለህ ስህተትህን አትለፍ። የኔን አስተዋጽኦ ምን ይጠቅማል ብለህም ስጦታህን አትጠፋ። መልካም ቃል ከስጦታ ይበልጣልና መልካም ቃል ተናገር። ማንኛውም ስጦታ ከልመና ወንበር አያስነሳም። የተስፋ ቃል ግን እንደሚያስነሳ አውቃለሁ። ለሰዎች የተስፋ ቃል ስጣቸው። ትምህርት ለእውቀት ያዘጋጃል እንጂ እውቀት አይጨርስም። እውቀትህን የምትይዝበትን ስነ ስርዓት ግን ያሳይሃል። አእምሮህን ለማረቅ ትምህርት፣ ሰውነትህን ለመግዛት ትዕግስት፣ ከማንም ጋራ ለመኖር ስነ ስርዓት ያስፈልጋል። ለህሌና እረፍት ግን እምነት ያሸሃል። ተከታይ ለማበጀትም ደግሞ ግልጽ መሆንህ ታማኝን ግድ ይላል። አንተው እውነትን እውነትን ጠልተሃል ዘመኑ እውነትን ጠልቷል አትበል። ዘመን እኔና አንተነን። በራሱ ክፉ ክፉና ደግ የሆነ ዘመን የለም። መልካም ምክር ብትሰማ ህይወትህ ቀላል ይሆናል። ትክክለኛውም ውሳኔ ከመልካም ምክር ነውና አንብበው ለወዳጆ ላካፈሉት፣ እንዲሁም የተሰማዎትን ካልጻፉ ሲበዙ ራስ ወዳጅ ነዎት ማለት ነው። ምርጥ መጽሐፍቶች እንዲደርሱት ቁሰር ያርጉላል እውነት ለመናገር በጣም ሳነብ የሆነ ይቅርታ ስለፊት ደይሉ አሁን ነው ሳነበው ያገኘሁት ማለት ነው። ያው አላጠናሁትም፣ ግን ሳነበው ደስ አለኝና ለምን እንትናለለውም አልኩኝ። ደጋግሜ ማንበብ ይገባኛል አቃለው በጣም አስተማሪ የሆነ ጽሁፍ ነው የደረሰን። ያው ከሁሉም የተውጣጣ ነው። እውነት ለመናገር በዚህ መንገዶች እንሄዳለን ኛ

ከማስረዳት ይልቅ ራሳቸው ሰርተው ገንዘብ መቀበልን ነው የሚይዙት። ግን ያን እውቀታቸውን ለሌሎቹ ሰዎች ቢዘሩ ለሌሎቹ ሰዎችን ያወቁትን ለሌለኛዋ ሰው እውቀትን ብናካፍል ምን ቤት በደረስን ነበር። ነገር ግን አእምሯችን እውቀት የሚያልቅ ይመስል ለሌላዋ እንዘራ ማለት ነው። ይሄ እንግዲህ ስለ እውቀት ነበርና በቃ ራስን በዛ አይነት ነገር መሄድ አለበት የሚል ሲያስብ ማን ነው ሳነብብ የቆየሁት እና ይህን ተረዳሁት፣ መሀል ላይ የተረዳሁት እንዱ በዩቲዩብ እንኳን ስንቶችን ነው እንደ ዩቱባችን ከተበላሸ ወይም እንደዚህ ከሆነ ስንጠይቃቸው አስረዱን፣ እንኳን እስኪ ይሄንን ስንላቸው ከስንት አንድ አንድ ነው የሚያስረዱ። ከስንት እንደው እነሱም እንትን ካሉ። ለምንድን ነው ግን እውቀት ያላቸው ሰዎች እውቀታቸውን ለገንዘብ እንጂ ለሰዎች የማይዘሩት። እዚህ ላይ እንግዲህ እውቀትህን የምታቀውን ዝራበት እውቀት አያልቅምና የሚል ብዙ ጽሁፎችን፣ ብዙ መልካም ምክሮችን ሰምተናል ማለት ነው። እውነት ለመናገር እኔ በጣም እየወደድኩትና ያስደሰተኝ ጽሁፍ ቢገኝ ይሄ ጽሁፍ ደጋግሜ ባነበው አይሰለቸኝም። ያው ግን ስለ ጽሁፉ ይቅማን ነው ስለ ሳነብ በመሀል እያቋረጥኩኝ ነው ፊደሉን የስልክ ስክሪን ደግሞ እንደዚህ ጫነስ አረገው እንትን እያለ ለነበረን ቆይታ በጣም ነው የማመሰግነው። እስካሁን ለነበረን በጣም ያው የተቀላቀለ ነው ስለነበረን ቆይታ፣ በቀጣይ ፕሮግራም እስከምንገናኝ መልካም ጊዜ። ባይ ባይ። ወዳቸዋለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለሁሉ ዓለም ይሁን። መልካም ጊዜ መልካም